የእነሱን ስንፍና እዚህ ላይ መናገሩ ጥሩ አይደለም። በሌላ ትርጉሙ አውደ ነገስት ጥንቆላም፣ በቅዱስ መጽሐፍ ላይ ምዕራቡ ላይ ያሉ ስነ መለኮት ተማር ነው ያሉ የስተት መምህራኖች ተነስተው ጥንቆላውን ከቅዱስ መጽሐፍ ጋር ማገናኘት ፈቀዱ። ይህም ባልጎዳ አሁን በሀገራችን ላይ በመላው አፍሪካ ትልቅ ትርምስ የፈጠረው በአንድ ሺህ ስምንት መቶ ሰማኒያ አራት ዓመተ ምህረት እንደ አውሮፓውያን አቆጣጠር በርሊን ላይ አስራ ሶስት የአውሮፓ ሀገራት ተሰብስበው የወሰኑት ውሳኔ ነው። ወገኖች፣ በሃይማኖት ላይ የምታዩት መተራመስ፣ መጣላት፣ መከፋፈል ያን ጊዜ የተወሰነው ውሳኔ አልሞት ብሎ ስራ እየሰራ ነው። ምንድነው ያደረጉት እነሱ? የስብሰባው አጀንዳ አፍሪካን መቃረጥ በእንግሊዝኛው ስክራምብሊንግ ኦፍ አፍሪካ ይሄ ነበረ። አፍሪካን ስንከፋፈል፣ ቀኝ ግዛት ስንገዛ እርስ በእርሳችን መጣላት የለብንም። አንዱ ስምምነት። ሁለተኛው እነሱን መቆጣጠር የምንችልበት መንገድ አሉ። በሃይማኖት መከፋፈል፣ በቋንቋ መከፋፈል፣ በነገድ መከፋፈል፣ በብሔር መከፋፈል የሰማችን ወገኖች፣ እኛ ስንጣላ የገበያ ግርግር ለማን ይመቻል? ለዚህ መሰረታቸው የእንግሊዙ አሳሽ በአንድ ወቅት ቦትስዋና ላይ ሂዶ የሀገሩን ቋንቋ ስነ ቃል አጥንቶ በአንድ ገጠር ቦታ ውስጥ ሲዘዋወር መሽቶበት በአንዲት ትልቅ አሮጊት እናት ቤት አደረ። እዚያም እንደገባ ጎመን አቀረቡለት፣ በላ፣ ተኛ። እንደተኛ ግን ምድጃው አልጠፋም ነበረ። ሴትየዋን ምድጃውን አጥፉት አላቸው። አጥፍቸዋል አሉ። እስኪ ውሃ አድርጉበት። ሂደው ውሃ ሲያረከፈክፉበት የእሳት ድምፅ የለም፣ አሁንም እሳቱ ይነዳል። ተነስቶ ሄዶ ሲያይ የሚነደው ጉልቻው ነው። ነካው፣ አያቃጥልም። ገባው ምን እንደሆነ። ጠዋት ሲነቃ ያን ጉልቻ እንዲሰጡት ጠየቃቸው። ውሰደው፣ ለድንጋይ አሉ። ያ ጉልቻ ማለት ከአምስት መቶ ከአራት በላይ የሆነ እስካሁን ድረስ በዓለም ላይ ካሉ አልማዞች በጥራት ደረጃ ውስጥ ነው። የእንግሊዝ ንጉሥ ሲነግስ ኮሮኔሽን ሲፈጸም የመጨረሻውን ዘውድ የሚያደርገው ያ ከቦትስዋና የተወሰደ ጉልቻ ነው። በዚያን ጊዜ ግምቱ 25 ሚሊዮን ዶላር ነበር። ያ ሰው ምን አለ ታዲያ ጥናቱን ሲነበድ ሲደመድም፣ አፍሪካ ምድሪቱ የበረከት ምድር ነች። ህዝቡ እውቀት ከማጣቱ የተነሳ የአስር ሳንቲም ጎመን በሀያ አምስት ሚሊዮን ዶላር ላይ ጎልቶ ጉልቻ አድርጎ የሚቀቅል ስለዚህ ንስከንሳ ይለዩ እንገዛቸዋለን። እንዴት እናድርግ? እርስ በርስ ይጠላሉ፣ ይከፋፈሉ። ይሄ ነው በቃ መሳሪያቸው። ዲቫይድ ኤንድ ሩል ሲባል ሰምታላችሁ ጊዜ አለ። በርሊን ኮንፈረንስ ላይ የተወሰነ ነው። በርሊን ኮንፈረንስ ላይ የተወሰነ ነው። ወደ ሀገራችን በሰላሳ አራት ዓመተ ምሕረት ባኮስ ክርስትናን አምጥቷል ከዚያም ቀድሞ በንጉሱ ሰለሞን ጊዜ ንግስት ሳባ የብሉይ ኪዳንን አምልኮ አክሱም ላይ አምጥታለች ተድባ በማርያም ብርብር ማርያም መርጡ ለማርያም መናገሻ ብዙ ቦታዎች የብሉይ መስዋዕት ተሰውቶባቸዋል እግዚአብሔርን በብሉይም በአዲስ እናውቀዋለን። በሕገ ልቦናም እግዚአብሔርን እናውቃለን እነዚህ ሰዎች ታዲያ እኛን ሲያጣሉ ሲያለያዩ፣ የመጀመሪያው እርምጃቸው ምንድን ነው? አሰባሳቢ ተቋም መሰረት እንዳይኖር ያን ተቋም በውሸት ማናጋት በውሸት ማናጋት። በ967 68 69 እያለ ሲሄድ የነበረው ስርዓት እግዚአብሔር የለም ማለት ግን በጣም በእርግጠኛነት ያን ጊዜ የለም የተባለው እግዚአብሔር ባዮቹም ቅዱሳን ናቸው። አንድ በታቸው ቢናገር ልባቸው ክፏል ነበር። በዚህ ጊዜ አሜሪካኖች ይህን ሲሰሙ የእነርሱን መጽሐፍ ቅዱስ ምን ብለው መጽሐፍ ጀመሩ። ከአርባ አራት በላይ ስለ ኢትዮጵያ የተነገሩትን በሱዳን ቀየሩት። ሱዳን እጆቿን ወደ እግዚአብሔር ትዘረጋለች ኢትዮጵያ የሚለውን ሱዳን ሱዳን አሉት። ቅዱስ ሲኖዶስ በወቅቱ ክስ መሰረተ። ተከራከሩ፣ ነጥብ አሳጣቸው፣ እረታቸው። የሚገርመው ነገር ምንድን ነው? ያሉት እነሱ ያን ጊዜ እኮ መጽሐፍ ቅዱስ ኢትዮጵያ የሚለው ግዛቷ አሰፊ ነው፣ እስከ የመን እስከዚያ የሰፋ ስለነበረ ያችኛዋ ሱዳን ናች እንጂ እናንተ አይደላችሁ። በጣም ጥሩ። ይህንን ሀሳብ ሳንገለው አንሄድም። እስኪ ልብ ብላችሁ ተመልከቱ። ከሱዳን ወደ ንጉስ ሰሎሞን ሂዶ አንዲት ሱዳናዊ ንግሥት ታቦቱን ይዛ መታለች? የታቦት ስርዓት አምልኮ ሱዳን ውስጥ ይታያል? የለም። የቀዳሚ ሰንበት ክብር ኢትዮጵያ ነው የሚታየው፣ ሱዳን ነው ኢትዮጵያ ነው? ከመውለድ በኋላ ርኩሰት አለ፣ ጸበል ይረጭ የሚባለው፣ የብሉይ ኪዳን አምልኮ ስርዓት ያለው ሱዳን ውስጥ ነው ኢትዮጵያ ውስጥ ነው? ኢትዮጵያ ነው። አላማቸው ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ልዩነት ሁሉንም አቅፋ አስተባብራ የምትይዝ ፣ ማህበረሰቡ ባህሉ ቅርጽ እንዲይዝ እግዚአብሔርን እንዲፈራ ያደረገች ተቋም ነች። በስድስተኛው ክፍለ ዘመን በዚያ ወደ ምረት ላይ ስሙን ልጠራው ያልተፈቀደልኝ ሃይማኖት ሲመጣ ተቀብላለች። አሁንም በሰላም እንኖራለን ወንጌላችን ተጣሉ፣ ተሳደቡ የሚል ትምህርት የለንም። እንዳትታለሉ ወገኖቼ፣ እንዳትታለሉ። ከመቼ ወዲህ ነው ሰው የሰውን ሃይማኖት እየጠቀሱ መሳደብ የመጣው? ይሄ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሀሳብ አይደለም። ሲገለጥ በኋላ ታዩታላችሁ። ግድ የላችሁት በኋላ እንዲህ እንዲኖሩዋል እንዴ ነው የምትሉት? አፖሎጀቲክስ እቅበተ እምነት በፍቅር ንጹህና ቅዱስ የሆነውን የእግዚአብሔር ቃል ማስተማር፣ ማሳመን፣ ማጥመቅ፣ ማቁረብ ነው እንጂ ጦርነት እኮ አይደለም። ቢሆንማ ጴጥሮስ ሰይፉን ሲመስ በለው ይለው ነበረ። ተው ከሰማይ አስራ ሁለት እልፍ መላእክት ሊመጡ ይችላሉ እኮ ነው ያለው። እና ምንድን ነው የምዕራባውያን ያን ጊዜ የተዘረጋው አጀንዳቸው አልቆም ብሎ በሀገራችን ላይ እንደገና እንደ አዲስ ርዕስ ነገረ ድህነትን የቅዱሳን ምልጃን የክብረ ቅዱሳንን እንዲወድቅ በልዩ ልዩ መንገድ ሰዎችን እያስተማሩ ከእኛ ጋር ወሰዷቸው። አሁን ስትወጡ ስለ ቅዱሳን መላእክት ቅዱስ መጽሐፍ ምንም እንደማይል እንደማያስፈልጉ አድርገው መንገድ ላይ መገናኛ ተርሚናሎች ሲናገሩ ትሰማላቸው እለት ዕለት 366 ቀን ትምህርታቸው ነገረ ድነት ነው። እንድንበት ዘንድ ከሰማይ በታች የተሰጠ ስም የለምና መዳም በኢየሱስ ክርስቶስ ነው ይላሉ። እንዴ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዳም በማን ነው አለች? ግን አንድ ነገር ልንገራችሁ፣ ልብላችሁ፣ ስሙኝ። አንድ ነገር ነገረ ድነት ሁለት ሀዲድ አለው፤ የእግዚአብሔር ድርሻ፣ የሰው ድርሻ። የእግዚአብሔርን ድርሻ ሰው ሊሰራው አይችልም። የሰውን ድርሻ ደግሞ እግዚአብሔር ሊሰራልን አይችልም፣ አይሰራልን። ጸጋና ተግባር ነው። ጸጋው መስዋዕት ሆኖ ከድንግል ማርያም የነሳውን ስጋ በመስቀል ላይ ተሰቅሎ ደሙን አፍሶ ሲኦልን ሰብሮ በሩን ነፃ ወጣን፣ አዳነን። መጠመቅ፣ መቁረብ፣ በሜሮም መታተም ይሄን ሰው ሊያረገው አይችልም። መለኮት ከስጋ ጋር ተዋህዶ አምላክ ኢየሱስ ክርስቶስ አዳነን። በዚህ ከዳንም በኋላ ምን ትምህርት መጣ መሰላችሁ? መዳን በኢየሱስ ክርስቶስ ነው እና የፈለግከውን ብትሰራ አትኮነንም። መጽሐፍ ቅዱስን ያልአውዱ ያልአገባቡ እየተረጎሙ ንጥል ጥቅስ እየያዙ ብዙውን ሰው ወደ ስህተት መሩት። አንድ ጥቅስ ልንገራችሁ። የማቴዎስ ወንጌል ምዕራፍ ሰባት ቁጥር 21 ላይ በዚያን ጊዜ ብዙዎች ጌታ ሆይ በስምህ ትንቢት ተናገርን አጋንን ታወጣን ሙታነሳን ይላሉ አለ እኔ ግን አላውቃችሁም በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ወደ እግዚአብሔር መንግስት የሚገባ አይደለም እነዚህ ሰዎች ትንቢት አልተናገራችሁም አላላቸውም ድዌ አልፈወሳችሁም አላላቸውም በዚህ ላይ በሰማያት ያለውን የእግዚአብሔርን ፈቃድ አልፈጸማችሁም አምኖ ተጠምቆ የቆረበ በጸጋ ዳነ ሰው መልካም ምግባርን ካልጨመረ ወደ ሲኦል ይገባል። ሁለተኛው ማስረጃ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ በደብረ ዘይት የመጨረሻ የፍርድ ሰዓት አምላካችን በግርማ መለኮቱ ሲገለጥ ትናንት እንደ በግ መጥቶ ተመታ፣ ተሰደበ፣ ተኮረኮመ የማይገባ ነገር ተፈጸመበት። በኋላ ግን እንደሚሰብር አንበሳ ነኝ መጣሁ መልስ መስጠት እንዳንችል አድርጎ በዚያን ጊዜ ብዙዎችን ብራብ አብልታችሁኛል፣ ብታመም ጠይቃችሁኛል፣ ብታሰር ጎብኝታችሁኛል፣ ብራቆት አልብሳችሁኛል። ኑ እናንተ የአባቶ የአባቴ የብሩካን ብሩካን ዓለም ከመፈጠሩ በፊት ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ወደ መንግስት ያትኩ ይላቸዋል። እነሱ የታይተንህ፣ በዚያ ግርማ መለኮት በዚያ መጎዝ በምድር ላይ አልታየም። በምድር ላይ ላያችሁት ለአንዱ ደካማ ሰው ያደረጋችሁት ለእኔ ያደረጋችሁት ነው። እግዚአብሔር የሚገኝበት አድራሻው፣ ስልክ ቁጥሩ ማድረግ እየፈለገ ማድረግ የተሳነውን ሰው መርዳት ነው። የቲሙን ጎብኙት። በሰፈራችሁ ውስጥ አሮጊቶችን ጎብኟቸው። በሰፈራችሁ ውስጥ ሽማግሌዎችን፣ የደከማቸውን፣ ያቃታቸውን ጎብኟቸው። ይሄ የእግዚአብሔር አድራሻ ነው። እሱ ደግሞ እናንተን በእጥፍ ይጎበኛል። በዚያ የመጨረሻ የፍርድ ሰዓት ጥያቄ የቀረበው ምግባር ነው። እምነት እምነት እንደውም ለጥያቄ አልተነሳም። ወገኖች ግና ምንድን ነው፣ በእኛ መሀል መለያየት ሲፈጠር ኃይል አልባ እንሆናለን። ወገኖች ኃይል አልባ እንሆናለን። ክርስትና እኮ መሰረቱ የሰው ልጅን ስለ ነገረሰብ ሲያስተምረን አባትና እናታችን አዳምና ሕይዋን ናቸው። አለቀ። ከሰማይ የወረደ ዝናብ መንገድ ፈልጎ የቆፈረ መሬት አለያየ ወንዝ ነው እኮ ያለያየ። መንግስታት ለአስተዳደር እንዲመቻቸው ይሄ በዚህ ክፍል ይሄ በዚህ ክፍል ሲሉ እንድንጣላ እኮ አይደለም። ክርስቲያኑ ናችሁ። ሰውም በነገዱ ሰውም በወንዙ የምትጠሉ ከሆነ አትድገሙ፣ አትድከሙ። ወደ እግዚአብሔር መንግሥት አገቡ። ወንጌልች ነች ወገኖች። በጭራሽ በጭራሽ። አሁን የምዕራቡ ዓለም አውሮፓ፣ አሜሪካ፣ አፍሪካውያኖች ልትተዳደሩበት የሚገባችው መንገዳችሁ የሚሻለው አዋጭው ኤትኒክ ፌዴራሊዝም ነው ይሉናል። ጥሩ መልካም። እስኮ መጣ አይደለም መፋቀሪያ ነበረ። እኛ ግን በለው አንክተው ስበረ። እነሱ ላይ ግን ያለውን ልንገራችሁ የሚያደርጉትን 53ቱ የአሜሪካን እስቴቶች ሲቪል ዋር ብለው እርስ በርስ ተጋደሉ ከመካከላቸው ሦስት አስተዋዮች ወጡ እ ይህ ነገር ምንድን ነው? አሜሪካን እኮ አለቅን። ሽማግሌ የለም ወይ? አትመክሩም ወይ? መክረው ዘክረው እምቢ አለውም ቆንጥጠው አሜሪካንን አንድ አደረጓት። ዛሬ አሜሪካን የአንድነት ቀን አላቸው ጁላይ ፋይፍ እንደሚያከብሩት ምን ብለው ይናገራሉ? እኛ አንድ በመሆናችን የእኛ ኢኮኖሚ የዓለምን ኢኮኖሚ አንበረከከው። አንድ ዶላር ስንት ብር ገባ ወገኖችን? 124 ብር። አንድነት ይሄን ፈጠረ የታያችሁት። እኛ አንድ በመሆናችን የኛ ጦር ኃይል የዓለምን ጦር አንበረከከው። እንዴ ታዲያ ኢትዮጵያ ሽማግሌ የላትም እንዴ? መካሪ ኃይዋ የለም ወይ? መለያየት ምን ይጠቅመናል? አንድ እኮ ነን ወገኖች። አንዱ የአሜሪካ ስቴት ይችን አንዷን ኢትዮጵያ ነው የሚያለው አንዲት ሀገር እርስ በርስ ተለያይተን ተገፋፍተን ይሆናሉ? አይሆንም። ወደ ሃይማኖቱ ስመልሰው ወገኖቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ቀኖናዋ ከአምላክ የመነጨ ሐዋርያት ለሐዋርያን አበው ሐዋርያን አበው ለሊቃውንት ያስተማሩትን ትምህርት ይዘን እስከዚህ ጊዜ ድረስ መተናል። ታዲያ አውሮፓ ላይ ሮምና ጀርመን በፈጠሩት አለመግባባት የመጣው አዲስ ሃይማኖት የእኛ አጀንዳ መሆን አለበት እንዴ? የለበትም እኮ ወገኖች። እነሱ እርስ በእርስ ተገፋፉ። ሰው ሲጣላ ደግሞ ወገኖች፣ ብርሃኑን ጨለማ፣ ጣፋጩ መራራ ያደርገዋል። እርስ በእርስ ተገፋፉ። ያን ጊዜ ስለመረረው ሉተር የቅዱሳን ምልጃ ካደር ምስጢራተ ቤተ ክርስቲያንን አስወገደ። ሁለቱ በቂ ናቸው አለ፣ ቁርባንና ጥምቀት። የኛዎቹም ያን አጀንዳ ይዘው መጥተው ዛሬ ኢትዮጵያ ላይ ያለ ነገረ ጉዳያችን ያለ ርዕሰ ጉዳያችን ምን ነው? ቴክኖሎጂውን አምጥተው ወገኖቼ፣ ሀገራችን ባደገች በተለወጠች፣ ይህ ነው እኮ እኛ የናፈቀን እንጂ ሃይማኖትማ ጃንሆይ፣ አጼ ዮሐንስ ሚሽነሮች ትግራይ ላይ መጡና ወደ እሳቸው ቤተ መንግስት ገቡ። ከየት መጣችሁ? ከዚህ ከዚህ ትምህርታችሁ ምንድነው? ወንጌል እህ ሚል ታደርጉ መጥ ወንጌል ልንሰብክ የአረሚውን ሀገር እዚያ አረብን የይሁድን ሀገር እስራኤልን ጥላችሁ መታችሁ ክርስቲያኑ ምንድን ነው የምትሰብኩት? ያ እነሱ ምንድነው የበርሊን ኮንፈረንስን አጀንዳ ለማስፈጸም ነበር አመጣጣቸው። በል በመጣበት ግርህ ለመጣበት እንዲህ አይነት መሪ ነበረ? እንዲህ አይነት መሪ ነበር። ሀሳብ አጀንዳቸውን ቀድሞ የተረዳ። እንደ አጠቃላይ ነገር እቅበተ እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ሰው የፈለገውን ቢያመልክ መብቱ ነው። ልንከለክል እንችላለን እንዴ? የኛንም ሃይማኖት መሳደብ ህግ አይደለም፣ ያስቀጣል፣ ያስከስሳል። እውነትን መሳደብ የለበት አይደለም ቢችሉ ቢወዱ እንደ እኔ ብሏል፣ ሐዋርያው ቅዱስ ጳውሎስ ከታሰርኩበት ሰንሰለቶች ክርስቲያን ተሆን ዘንድ ነው የምመኘው ነው ያለው። ይህን እያልኳችሁ ያለሁት ምንድን ነው? በቅርብ ጊዜ ቲክቶክ ተብሎ በሚጠራው ፕላትፎርም አንዱ ተነስቶ ነገረ ማርያምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማታስተምረው መንገድ ዝርኩትኩት አድርጎ አይደለም ዶግማ ወገኖቼ፣ የታሪክ ንባብ እንኳ ሲነበብ የራሱ ባህልና ስርዓት አለው። ሌሎች ተነስተው እንካቅመስ እንዴ? በጸብ ላይ ጸብ፣ በእሳት ላይ እሳት፣ ሀገራችን እናፍቋታል እንዴ? እንደገና ደግሞ በእምነት ከወንድሞቻችን ጋር እንጣላ እንዴ? ይሄ የቤተ ክርስቲያን ትምህርቷ አይደለም። የጋራ የሚያደረጉን ነገሮች አሉ። ሀገራችን የጋራ ነች። መሰረተ ልማቱ የጋራ ነው። የሰላም ጉዳይ የጋራ ነው። መለቀ ዳኝነት ፍርድ ከእግዚአብሔር ዘንድ ነው። መልካም ትምህርት። ያሁን ወደ ነገረ ቅዱሳን ልገባ ነበረ። ከሰዓቱ አንጻር የደብራችን አስተዳዳሪ መላከ ሰላም ስዩም የሚያስተላልፉትን መልእክት ስላለ ንግግሬን እዚህ ላይ እገታለሁኝ። አስተዋዮች እንሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል የደብራችን የስብከተ ወንጌል ክፍል ኃላፊ መምህር መዝገቡ ጌታቸውን እግዚአብሔር አምላክ ቀላዩት ያሰማልን፣ ቀላዩት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ ክብረ መምህራንን ያድልልን። እሺ አንድ ሁለት ስለቶች ልናገርና ወደ